የእኔ ልባም ሴት ሄሉ ቦታ ሽናግኝ ተሻለ ሄሊሻ ኤሊሻ የእኔ ምርጥስ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እንዳለውላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁልኛ? እችን ቆንጆዬ ልጅ እቺ እቺ ምርጥ ልጅ ማለት ነው፣ ሄሊሻ ማለት ነውና በጣም አስተዋይ ሴት ናት። በጣም እንትን በቃ አስተዋይ ስላችሁ ነገሮችን በሆዷ የምትይዝ አደባባይ ላይ መውጣት የማታቅ ሴት ናት ማለት ነው እና አንዳንድ ጊዜ እግዚአብሔር ሲከሳችሁ የተሻለ ነገር ይሰጣችኋል በቃ የተሻለ ነገር ስላችሁ በቃ እናንተን የሚረዳ ከእናንተ ባህሪ ጋር የሚሄድ ከእናንተ ጸባይ ጋር የሚሄድ በሃይማኖታችሁ አንድ የሆነ ሰው ጋር እግዚአብሔር ይሰጣቸዋል ማለት ነው እና ደግሞ ቢኒና ሂኒ ደግሞ አንድ አይነት ሰዎች ናቸው። ስላቸው አንድ አይነት ሰዎች ስላቸው አንደኛ ከምንም በላይ የሰው ዋናው ነገር መስፈርቶ ሃይማኖት ነው። በሃይማኖት አንድ ያደርጋቸዋል። ሃይማኖታቸው የሚገናኝ ሰዎች ናቸው። ከዚህም በፊት ታውቃላችሁ ካላዛር ጋር ያለውን ነገር ማለት ነው እና ካላዛር ጋር አላዛር ቤንጤ ነው፣ እሷ ደግሞ ክርስቲያን ናት። ግን ካላዛር ጋር በነበራቸው ግንኙነት ጊዜ እንደ ጓደኛ ማለት እንደ ጓደኛ ጓደኛ ማለት ኖርማል ጓደኛ እንደ እህትና እንደ ወንድ የሚተያዩ ነው። ጀስት ደግሞ በዩቱብ የሚገናኝ ሰዎች ናቸው። እና አላዛር ለሄዱ የፍቅር ጥያቄ ሲያቀርብላት ነው እሷ አልፈልግም ብላ የተወችው ማለት ነው። ነገር ግን በጣም የወደድኩለት ባህሪዋ ማለት ነው አላዛር ብዙ ነገር ሲያወራ ብዙ ነገር ሲል እሷ ግን ምንም ነገር አላደረች ሚዲያ ላይ እንኳን አላወጣችም ማለት ነው። ለምን? የሆዷ በሆዷ ይዛ የተበደለችውን ምንም በቃ፣ ክፉ ካፉ አልወጣም። በቃ ታውቀዋለች፣ እውነታው ማን ጋ እንዳለ ታውቀዋለች። በቃ ጓደኛ ማለት ይሄ ነው። የሰው ልጅ ስትቀራረቡ በአንድ ነገር ላይ ሞጠኝ ማለት የለባቸው። ነገር ሊሆን ይችላል ላይሆን ይችላል። ፍቅርም ስንጀምር ሙሉ በሙሉ የዛ ሰው ላይ ልቅፍ ልእንትን ማለት የለብን፣ ሙሉ በሙሉ እዛኛው እዛ ነገር ላይ ሙት ማለት የለብንም። ሊሆን የሚችላል ላይሆንም ይችላል ማለት ነው። የሰው ልጅ በአጋጣሚ ይገናኛል፣ በአጋጣሚ ይለያያል። ይሄ ሁላችንም ነው። የምንፈልጉ አይነት ሊሆን ልን ይችላል፣ የምንፈልጉ አይነት ላይሆንልን ይችላል። ከተመቸን እንቀጥላለን፣ ካልተመቸን ደግሞ እናቋርጧል። ይሄ ደግሞ የእኛ ፍላጎት ነው። አስገድዱን ማንም ነገር ሊሆን አይችልም። ነገር ግን አንዳንድ ሰዎች አሉ እንደዚህ አይነት ጓደኛ ቢቀር ራሱ ማርያምን ያወራችሁትን ያኔ አብራችሁ በደህናው ጊዜ ያደረጋችሁትን ነገር በኋላ ላይ ስትጣሉ ማውራት ያስጠላል። ይሄ ማለት ነው። እና በቃ ጀግና ናት እንትን አላለችም፣ ቆፍጥን በቃ ምንም ነገር ሲቀር ይቀራል ብላ ተደራድራ እንትን ያለች ነገር። ሲቀጥል ደግሞ ስትጣሉ ደግሞ በሚዲያ ላይ የምታወጡት ነገር አሁን፣ ለምሳሌ በቃ እሱ በጣም ብዙ ነገር አውርቷል። እሱ እንደተበደለ ነገር ነው የሆነው። ግን ዋናው ነገር ሄሊ ሄሊሻ አሁን ልኳን ቦታዋን በቃ ለእሷ የሚመጥናትን ሰው ማግኘቷ ነው። ገባችሁ አይደለ? አንደኛ ለእሷ እሷን የሚረዳ ሰው በሃይማኖታቸው አንድ መሆናቸው ምናምን ሆና ሄሉ ከመጀመሪያ ስትመጣ እኛ እናውቃለን። ብዙ ነገሮችን አልፋ ነው የመጣችው። ሲጀመር ደግሞ በጣም ኮንፊደንስ ያላት ቆንጅየ ያላት ሴት ናት። በቃ ባይዘዌ እንደ ሀይሚ ነው ማያት። ብዙ ጊዜ እንትን ብያት አላቅም፣ ፈትፍቻት አላቅም የሀይልና የሚን አድናቂዎች ይቅርታ አርቡልኝ። ካሁን ሄዳ ወደ ሷ እመጣለሁ ማለት ነው። ብዙ ጊዜ ብሩክና ሄሚን ነው የምፈታፈተው ማለት ነው። እና ባይ ዘ ዌይ ሰው የዘራውን ነው የሚያጭደው ማለት ነው። እና ድሮ እንግዲህ የጥሩ ልጅ ናት፣ በጣም ፍቅሬው ልጅ ናት። እና ደግሞ ማታ በጣም ደስ የሚል ፕሮግራም አላቸው ከሚን ጋር ደግሞ። ውስጥ በጣም ቆንጆ ነው፣ ስማርት ነው። እና ብዙ ሰዎች ደግሞ ዩቱብ ቻናል ከፈችለት ለቢኒ ምናምን። ያ ከምንም በላይ ደግሞ ሌላው ነገር፣ ይቅር በሃይማኖቷ የማትደራደረው ማለት ነው። በቃ በቃ ሃይማኖት ከምንም ነገር ይበልጣል። ሃይማኖት ክብር ነው። ሃይማኖቴ ህይወቴ ነው በቃ ብላ ከአላዛር ጋር እንትን ያለችበት የተጣሉበት ምክንያት የለም ሲጀመር። ደግሞ ለወረኛ ራሱ ቦታ አልሰጠችም። ጉዞ ወደፊት አጋባሽ አለህ ይልሻል። ወረኞች ያወራሉ በማውራት አይሰለቻቸውም እስከሚደክማቸው ሰዎች ማለት ነው ባይዘወይ እሷ ስታወሩ ማለት ነው ንቃችሁ ነው የእውነት ልንገራችሁ ማለት ነው ንቃችሁ ነው ማለት ቦታ ብትሰጣችሁ ሁን ብላ ብታዳምጣችሁ ምናምን ኖሮ መልስ ትመልሰላችሁ ነበረ ማለት ነው ለዛ ነገር ላይ ማለት ነው ነግን እሷ እንትን አለች ምንም መልስም ራሱ አልሰጠችም ማለት ነው ይ የሄጅበት፣ እስከ መጨረሻው እስከ መጨረሻው ወደፊት ማለት ነው። በቃ አንቺ የምትፈልጊውን ነገር ወይም ሰው የፈለገውን ቢያወር እዛ ሳይድ ላይ መጥፎ ነገር ቢሉ ምናምን ክብርሽ ከክብርሽ የሚበልጥ ነገር የለም። ክብር ክብር ነው። በክብርሽ የመጣ ሰው ቢቀር ራሱ ምንም አይመስልም። እና በጣም ነው ደግሞ የሚያምሩት፣ በቃ አንድ ላይ ይሄዳሉ ማለት ነው። በቃ አንዳንድ ጊዜ እኮ ፎቶ እንኳን ስትነሱ እኮ የማሄደላቸው እኮ ሰው አለ ታውቃላችሁ አይደለም ግን አሁን ከዚህ ከቢኒ ጋር ፎቶ እንኳን ሲነሱ እንዴት አባታቸው እንደሚያምሩ ማለት ነው ሲጀመር አንዳንድ ጊዜ እኮ የኛ የሆነ ሰው ተደብቆ ነው የሚቀየሩ ሰው አለ ይወጣል ማለት ነው እና ደርባባ የሆነች ሴት ናት ማለት ነው በዚ በጣም ነው መወዳት በጣም ነው ማደንቃት ማለት ነው በቃ ወርቅ የሆነች ልጅ ናት ምንም አይነት መልስ አልመለሰችም ብዙ ነገር ስትባል ብዙ ነገር እንትን ስትባል በቃ ለምን ብቻ ዝም ብላ አልፈልግም ያን ነገር ብላ ነው እንትን ያለችው ማለት ነው። ዝም ብላ አንገቷን ደፍታ በቃ ዝም አለች። ምንም ነገር ራሱ አላወራችም ማለት ነው እና እግዚአብሔር መጨረሻችሁን ያሳምር ነው የሚባለው ጥሩ ነገር ያደርሳችሁ። በቃ ጥሩ ነገር ሆኑ። በቃ የበለጠ ደግሞ ለነዛ ለወረኞች በርትታችሁ ጠንክራችሁ አንድ ላይ ሆናችሁ አላማችሁን ወደፊት ማሳካት ነው። ገባችሁ አይደለ? አንቺ ጥሩ ሰው ነሽ፣ ጥሩ መልካም ነሽ፣ ቆንጆ ነሽ፣ ውብ ነሽ። ይጅበት በቃ መሆን የምትፈልጊውን የተመቸሽን ነገር አድርግ። በቃ ክብርሽን እየጠበቅሽ ማለት ነው። ለምን ያ ሰው ስላወራ ብልሽ፣ ለዛ ሰው ብልሽ አንገትሽን መድፋት የለብሽም ማለት ነው። ገባሽ አይደለ? በቃ አንቺ ነሽ የምታቂው ውስጥሽን፣ አንቺ ነሽ የምታቂው ስለራስሽ፣ አንቺ ነሽ የምታቂው ስለቤት። ማንም ሰው ምንም ቢል አያኑርሽ፣ አያስተዳድርሽ። ክብርሽን ዝቅ አደረገ ተናግርሽ አልተናገርሽ፣ ምን መስሚያ እንደሳጫቸው ማለት ነው። እና በቃ እንትን በሉ በቃ ደስ የሚል ናቸው ነው እና የበለጠ ደግሞ ያዝለቀላቸው ነው። ምሎት ደግሞ አትጥፉ፣ ቶሎ ቶሎ ቪዲዮ ልቀቁል አንዳንድ ጊዜ ነገሮችን ስክን ብሎ መወሰን ጥሩ ነው። ገባችሁ አይደለ? አሁን እሷ ወዲያው እንትን አለችም፣ የውሳኔ ሰው አልሆነችም። በጣም አስባብት ነው ራሱ የወሰነችው እና ይሄ ነገሯ በጣም ደስ ይለኛል። ትግስተኛ ናት። ትግስተኝነቷን በጣም አደንቀዋለሁ። የትግስት ሰው ናት። በቃ አንዳንድ ጊዜ ስሜት በጣም ከባድ ነው። ለምን እንደሆነ ታውቃላችሁ? ለእነዚህ ሁሉ ነገር መልስ ያልሰጠችው ማለት ነው ነገ እንኳን ብንታረቀስ ብላ አስባ ነው ገባችሁ አይደለ? አንዳንድ ጊዜ ከአፋችን ክፉ ቃል ሲወጣ ለመታረቅ እንኳን ይከብደናል ማለት ነው ገባችሁ አይደለ? ወይም እንደዚህ ተናግሬው ነው ነው ወይ ወይ እንደዚህ ብየው ነው ወይ፣ ምናምን የጸጸ ስሜት ይሰማናል። እና ሄሉዬ ባይዘ ወይ እንደዛ ነው ያደረገች፣ ሆነ ምንም መልስ አልሰጠች፣ ምንም ምንም ምንም አይነት መልስ አልጠለምን ሰው የፈለገውን ማውራት ይችላል፣ የፈለገውን አስተያየት መስጠት ይችላል፣ እንደፈለጋችሁ ማለት ነው እሷም ደግሞ የተመቻትን ነገር መርጣ ሄዳለች ማለት ነው። እና በጣም በጣም በጣም በቃ ልዕርት የሆነች ከሀይሚ ጋር የሚያመሳስል ባህሪ አላቸው። እና በጣም ደግሞ ጠፍተው ነበረ። በጣም ከመጥፋታቸው ነው በጣም ብቅ ብቅ ያሉልን ማታ በጉጉት እንጠብቃለን። የኔ ማሮች፣ ቢኒ ምርጦች፣ ቢኒም ኒ በጣም ቆንጆ። በቃ ቦታውን በቃ ደግሞ ቢኒያምም ጥሩ ሰው ይመስለኛል ብዬ አስባለሁ። አንዳንድ ጊዜ ሰውን ከንግግሩ መረዳት እንችላለን። ከሚያደርገው ነገር መረዳት እንችላለን። የሰው ልጅ ባይዘው የእውነት ከንግግሩ ራሱ ብዙ ነገር መማር ያ ሰው ጥሩ ሰው መጥፎ ሰው መሆን እናውቃለን ማለት ነው እና ባይ ዘ ዌይ ቢኒሻ ጥሩ ሰው ነው። ሲጀመር ቦታውን በቦታዋና ልኳን አግኝታለች ብዬ አስባለውን ቤተሰብ ቡና እያፈላው ነው እና ስ ይሄ ቪዲዮ ከተመቻችሁ የሄሉ ቢኒ አድናቂዎች ሰብስክራይብ እያረጋችሁ እያበረታታችሁ ማለት ነው እና ያው በጣም ነበረ እንትን ያለኝ ማለት ነው የናፈቁኝ ማለት ነ አያችኋለሁ። ግን ይሄን ያለው እንትን ብዬ አንትን አላችሁ በጣም የምወዳቸው ከሶሻል ሚዲያ እንትና ነው ሀይሚና ብሮኬን በጣም የምወዳቸው ማለት ነው። እና አያት አለው ድሮ በመጀመሪያ ጊዜ ከንትና ጋር በነበረ ከማርኮን ጋር በነበረ ሳት ነበር የማያት ማለት ነው። እና ካላዛር ጋር መሆና ያለውን ነገር አይቻለው። ነገር ግን ያን ብዙም እንትን አይደለውም። ግን አሁን በቃ ዝምተዋ ሰበረኝ፣ ዝምቷ አሳዘነኝ። እንደዛ ስላችሁ ምንድን ነው ምን ያህል ታጋሽ ናት? ያን ሁሉ ድንጋይ እየተወረወረባት ያን ሁሉ ድላ ችላ ዝም ባለ ጠንቅ ጥንካሬ እናቷን አሳየኝ፣ የሴትነት ተምሳሌትን አሳየኝ አስተዋይ ሴት መሆኗን አሳየኝ። በቃ ለምን ነገሮችን በሆዷ ይዛ ተበደልኩ እንኳን እንደዚህ ሆንኩ እንኳን ብላ አላወራችም ማለት ነው። ዝም ምን ያለችው ማለት ነው እና ያ ፓርቷ ለምን ስሄ ለምን አላደንቅም? ቤኒሻን ደግሞ አዲሱ ሸበላ ጀባ ልበለው ብዬ ነው። እና ያ ፓርቷ ደስ ይለኝና ብዙ ሰዎች አንዳንድ ጊዜ እንደዚህ ብንሆን ጥሩ ነው እያስባሉ ማለት ነው። ለምን በቃ ጓደኝነት ጓደኝነት ነው የምሰጡት ቦታ አለ አይደለ። ስትጣሉ ደግሞ አደባባይ ለመውጣት የለበትም። ወንድም ሆነ ሴትም ሆነ አብራችሁ ጥሩ ነገር አሳልፋችኋል አብራችሁ ጥሩ ነገር አርግታችኋል፣ ሰርታችኋል፣ ተለውጣችኋል። ነገር ግን በኋላ ስትጣሉ እሷ እኮ እንደዚህ ናት፣ እሷ እኮ እንደዚህ ናት ብሎ ማውራቱ ተገቢ አይደለም ብዬ አስባለው። ሄሊሻ እንደዛ ነው ያደረገችው። ለምን በቃ ዝም ነው ያለችው። ለምን በቃ ግን ብዙ ሰው እሷን እንደ ጥፋተኛ ነው ያደረገው፣ መልስም ስላልሰጠች። ማለት እሷ ግን ነቃቸው ነው ወሬኞቹ፣ ማለት ነው። ሄዲሻዬ እስማርት ሰው ወድሻለሁ፣ አከብርሻለሁ። ባይ ባይ።